ሄሎ ሄሎ፣ እንዴት ናችሁ? አሪፍ አምዴት እየተቀረታችሁ ደማናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ስለ ሴት አይነቶች እናወራለን። እንግዲህ ሴት ሴት ሆነ እንጂ ሴት ዛሬ እኔ አምስት አይነት የሴት አይነት ልነግራችሁ መጥቻለሁ። አምስት የሴት አይነቶች ልነግራችሁ መጥቻለሁ። የመጀመሪያ የሴት አይነት ልባም ሴት ናት። ልባም ሴት ደግሞ ከሁሉም ሴቶች የተለየ ተፈጥሮ ያላት ሁሉም ስራዎቿ በጥበብ የተሞላ ሲሆን እችም ሴት ከመቶ አንድ ናት ማለት ነው እና እችን ሴት ያገባ እምነት ወንዶች በመታደለች ልባም ሴት ያገባ ወንድ ዘላለም አለሙ የታደለ ነው ማለት ነው። ምክንያቱም እች ሴት የምትገኘው በጾም፣ በጸሎት፣ በብዙ ልፋት ጥረት ነው። ፈጣሪን ለምናችሁ፣ ፈጣሪን ተማጽናችሁ፣ በፈጣሪ ሱባኤ የምትገኝ በፈጣሪ ስጦታ የምትገኝ ሴት እች ልባም ሴት ትባላለች። እቺ ልባን ሴት በእውቀት በእዛ የተሞላች ናት። ብዙ ነገር ብዙ ተፈጥሮ ያደላት ናት። ሁለተኛ ሴት አይነት ደግሞ አስተዋይ ሴት ናት ማለት ነው። አስተዋይ ሴት ደግሞ እችን ሴት ገበሬ የባረካት ሴት ናት። ሁሉን ቻይ ናት። ጠንካራ ናት። አስተዋይ ሴት ማለት ቶሎ የማትናደድ ቶሎ የማትገለ፣ እንዲሁም ደግሞ ብዙ ዳይሬክሽን የምታይ ዲፈረንስ ዳይሬክሽን የምታይ ምክንያቱም አንዱን ዳይሬክሽን ብቻ አይደለም የምታየው። አስተዋይ ሴት ብዙ ዳይሬክሽኖችን ታያለች፣ የተለያዩ ዲፈረንስ ዳይሬክሽኖችን ታያለች። ለምሳሌ ኤ በዚህ በዚህ ውሳኔ ቢወስን ይሄ ነገር ቢመጣ ወይም ደግሞ የሚመጡባትን ትኖችን አስተውላ የምትወስነው ውሳኔ በማስተዋል ሂደት የምታደርገው ነው ማለት ነው። እና አስተዋይ ሴት ብዙ ጊዜ የውሳኔ ሴት አቶ ብዙ ነገሮቿን በጀርባዋ ትይዛለች። ብዙ ነገሮቿ በብዙ ነገሮች ታስተውላለች። ለምሳሌ ትዳር ላይ በትዳር ብንወስደው አስተዋይ ከሆነች ይበሏል መጥፎ ባህሪም ሊኖረው ይችላል፣ ወይ ሊጠጣ ይችላል፣ ወይ ሊደባደብ ይችላል። ብዙ ነገር መጥፎ ባህሪዎችን ተሸክማችላ የምትኖር እናት ማለት ነው። አስተዋይ ሲል አስተውላ ነው። ምክንያቱም ትዳሬን ከማፈርስ ትዳሬን ከምፈታ ልጄን ባሳድግ ለልጄ ከልጄ ጋሩ ምትን ቢደልኝ ወይም ለፋሚሌ ለልጆቼ አባት ቢሆን ላይናም ብላ ነው የምታስበው። ወደ መፍታት አትቀሪ ባሌ ደፍታ በቃ ይሄ በቃ ለኔ የሆነኝ ምናምን ወደሚትንትን የምትገባ አለች። ምክንያቱም አስተዋይ ናራ ታስተውላለች። ይሄ ነገር ይህን በወስድ ይሄ ነገር ብንገል ባድረግ ይሄ ኪሳራ ቢመጣብን ይህን ነገርት በስራዋ፣ በትዳራ፣ በሁሉ ነገሮቿ የምታስተውል የምታገናዝብ ሴት ናት ማለት ነው እና እናንተ እስከዚህ ሴት ናቸው ባህሪያቸው ከየትኛው ሴት ባህሪ ከየሴት አይነት ውስጥ ለመደብ በሰው እየጻፍሽልኝ ማለት ነው። ሶስተኛዋ የሴት አይነት ደግሞ ሴታ ሴት ናት ማለት ነው። ሴታ ሴት ማለት ደግሞ ሴታ ሴት የሆነች ሴት ነው። ለምሳሌ እኔ ማገባት ሴት ሴታ ሴት ብትሆንልኝ ይላሉ። ሴታ ሴት ማለት ባሯን የምታከብር፣ ለባሏ ተገዥ የሆነች ለባሏ አዘጋጅ የሆነች ለትዳሯ የሆነች ለልጆቿ የሆነች ለፋሚሊ ያለው ቤተሰቦቿ ራሷን መስዋዕት የምታደረግ ይቺ የሰጣትን ጸጋ ፈጣሪ ሴት አድርጎ ከአዳም ግራ ጎድን እንደፈጠረ ታምና እሱን እነት ይዛ ልክ እንደ ሴት ለቤቷ ሟች በቃል አደለ። ሴታ ሴት ማለት ባህሪዋ ሁሉ ነገሯ በሴት ውስጥ በሴት ባህሪ ውስጥ ያለ ቢሆን ሁሉ ነገሯ የሴትም የሴትን ባህሪ የተላበሰች የሴት ስነልቦና ያላት የሴት አስተሳሰብ ያላት ብትሆን ወንዶች የሚመርጡት ቤታ ሴት ማለት እና ለቤቷ ልክ እንደ ሴት ለቤቷ ልክ ሴቶች እንደሚያደርጉት ለቤቷ ደሽደሽ ምት ለቤቷ ለሁሉ ነገሩ በ ለባሏ ምን እንደሚፈልግ ምን እንደሚ ባሏ ምን እንደሚፈልግ ለባሏ ለልጆቿ፣ በቃ ይሄ የቤት እንትኖች የቤት የጎደሉ እንትኖች ልክ እንደ ሴት የምታሟላ የሴት ባህሪ የተላበሰች የሴት ስራ ሆና ያላት እ ሴታ ሴት ናት ማለት ነው። ይህም ሶስተኛው የሴት አይነት ነው ማለት ነው እና እችም አንዷ ሴት አይነት ናት ማለት ነው። አራተኛው ደግሞ የሴት ወንድ፣ የሴት ወንድ እችማ የሴት ወንድ ናት ሲባል ሰምታችሁ ታውቃላችሁ። ምክንያቱ እቺ የሴት ወንድ ናት ማለት ልክ እንደ ወንዱ ጠንካራ የሆነች ማለት ነው። ሌላ ነገር የለም። የሴት ወንድ ማለት ሴት እኮ የሴት ወንድ ናት ማለት ምንም ነገር የማይበግራት ጠንካራ ሴት ማለት ነው። ለልጆቿ ጠንካራ የሆነች ሴት ለባባ ጠንካራ የሆነች ሴት ሁሉም ስራ ላይ ያለች፣ ይሄ የኔ ስራ ነው፣ ይሄ የሴት ስራ ነው የሆነ ስራ የማትስ ሴት በሁሉም ስራ ታገኛታላችሁ። እቺ የሴት ወንድ ምንም ምንም አይበግራትም። የማትሰበር ሴት፣ ጠንካራ የሆነ ሴት ናት ማለት ነው። አንዳንዴ እንደው የሴት ወንድ የሆነ ሴቶች በሞርናምኔት በተለያየ ነገር ባህላቸውን ያጡ ግን ቀጥ አድርገው ልጆቻቸውን ፋሚሊያቸውን ቀጥ አድርገው ምን ችግር ሳያገኛቸው የሚያሳድጉ ሴቶች በችግር በተለያየ ነገር ሊሆን ይችላል። በቃ ብዙ ችግር ደርሶባት ያቺ ሴት ግን ያን ችግር ተቋቁማ ቀጥ አርጋ ቤቷ ትዳሯ ልጆቿን የምታሳድግ ቀጥ ብላ ከሰው እኩል የምትሆን ሴት ከወንድ ከወንድ እኩል ስርታ የምትገባ ከወንድ ከወንድ እኩል የምትሟገት ከወንድ እኩል ውሳኔ የምታሳርፍ ሁሉ ነገር ያላት ጎበዝ ጠንካራ የሆነች የሆነ ሴት እች የሴት ወንድ ትባላለች ማለት ነው። እችኛ አንዷ ናት። እናጣት እስኪ ከየትኛው የሴት አይነት ነው የምትመደቡት? የነገራች አምስተኛዋ ደግሞ የሴት ወይዘሮ ትባላለች። የሴት ወይዘሮ የሴት ወይዘሮ ደግሞ እች ደግሞ ንግስት ሴት ማለት ነው። ወይዘሮ አራት ምናምን ሲባል ሰማላቸው ማለት በቃ ሁሉ ነገሩ አለባበሷ፣ ውስጣዊ በተዋሉ እሷ አረማመዷ፣ ሁሉም ነገሯ ደስ የምትል ሳቢ የሆነ ሴት አለ የሴት ወይዘሮ በቀቺ እንትን ያለች እንዴት ነበራችሁ? ይህ ይሄ ጣይታ የማትል ይሄ ግልጥጥ የማትል ለሰዎች እንትኗን ውስጧን ውስጧን ግልጻ የማታሳይ በቃች የሴት ወይዘሮ የምንላት ንግስት የማይክ ሴት ማለት ነው። ንግስት የሴት ወይዘሮ ሴት ወይዘሮ ነው እኮ ይሄ ስራዋቸው የቤት እንትኖቿ ሁሉ ነገር ባጋዥ የሚሰሩ ይሄ ብዙ ለቤቷ ለፍ ለፍ የማትጎመስግ ነው ያበዛበት ቤት ውስጥ ያለች እቺ የሴት ወይዘሮ ትባላለች። እንደገና ደግሞ በሌላ እንትን ደግሞ ባለባበሷ፣ ባረማመሯ፣ በሁሉም ነገሯ ያማረች ፕሮቶኮል ነው የምጠበቅ፣ ልክ እንደዚህ ሁሌ ነገር የማትል ሴት፣ ራሷን የምጠበቅ ሴት። ይህ ቅንቅን ከሚሉት በሚሉት አይደለም፣ እሱ ሳይሆን በቃ ጥሩ ሌብል ላይ ያለች ሴት እች የሴት ወይዘሮ እንላታለን ማለት ነው። እና እነዚህ የሴት አይነቶች አሉ። የመጀመሪያው ልባም ሴት ብያለው፣ ሁለተኛው አስተዋይ ሴት ናት። ሶስተኛው ሴታ ሴት፣ አራተኛው ደግሞ አራተኛው ደግሞ የሴት ወንድ፣ አምስተኛ የሴት ወይዘሮ። እነዚህ አምስቶቹ የሴት አይነት ነው ያወራዋችሁ ናችሁ ማለት ነው። እናንተ ከየትኛው ሴቶች ማላቸው ማላችሁ? እርግጥ ሁሉም የሴት አይነት ሪፎች ጠንካሮች፣ ሁሉም የሴት አይነቶች ሁሉ ኮበዞች ናቸው ይጀላችሁ የመጡት ጎበዝ የሴት አይነቶችን ነው ይዤ የመጣሁት እና ከሁሉም ብትሆኑም እናንተ አንደኛ ናቸው። ሁሉም ሴት ጠንካራ ሁሉም ሴትን የሚያሞግስ ሁሉም ሴትን ጠንካራ የሚያደርግና ነውና፣ ሁሉችንም አምስቱም የሴት አይነት አሪፎች ናቸው ማለት ነው። እናመሰግናለሁ።